ተናብትሽ ነው የምትሄጂው እንጂ ዝም ብሎ እንደኖረ ሰው ዝም ብለሽ አትወጭ። ለእኔ መውጣት ያው መውጣት ነው። በክብር ተሰናበትኩኝ አልሰናበትኩኝ ለውጥ የለውም። ቆይ ምንድን ነው እንደዚህ ቀይረሽ? እሷ ግን ባዳ መሆኗን ጥላም በመሄድ ልትነግረኝ ፈለገች። አባዬ ለምንድን ነው እንደዚህ አይነት ነገር የምትናገረው? የአብራኪ ሁሉም አብረ መሆናችን ወይስ እያስመሰል መሆኑ? አብረ መሆናችን ነው እንጂ በጣም እያሳስባቸዋል። አዎ ቴና እንግዲህ ጉዱን አለች ማለት ነው። ቴና በአጋቹ እጅ ገብታለች። አጋቹ እንግዲህ ቴናን አግቶ እያሰቃያት ይገኛል። እንግዲህ ቴና በስራዋ ተገኝታለች። እዚህ ጋር የምንመለከተው ነገር ምንድ ነው፣ ቴና አሁን ላይ አጋቹ እንዳያግታት ብዙ ነገር ለማድረግ ሞከራ ነበረ። ይባሱንም ጭራሽ አባባን አንድ ሚሊዮን ብር ጠይቀዋለች። ለምንሽ ነው ሲላትም አንድ በክፉ ቀን የተዋወቁት አጋች ነበረ ብላ ስለ እስከ ማንነቱ ድረስ ነው የነገረችው ለአባባ ማለት ነው። እና አባባም ታዲያ ምን ፈልጎ ነው ሲላ ጊዜ በጣም እያስፈራራኝ፣ እያስጨነቀኝ ነው። ስለዚህ አንድ ሚሊዮን ብር ካልሰጠሁት አይለቀኝም ብላለች። እና እባክህ አባዬ እባክህ አንድ ሚሊዮን ብር አበድረኝ በጣም ነው የምታስቀው። ብላዋለች ማለት ነው አባባም እንግዲህ ብሰጥ ለሱ ነበር የምሰጠው እንጂ ለአንቺ አልሰጥሽም እንዴት ነው ለአንቺ ምሰጥሽ አንቺ ጨካኝ አውሬ ነሽ ጭራሽ ድፍረትሽ መጥተሽ ብር ትጠይቅኛለሽ አንቺ እኮ ጨካኝ ነሽ ደግሞ ከአንቺ የባሰ ሰው ኑሮ ነው በአንቺ የሚጨክነው ብሎ መልሶላታን። አሁን ላይ ቴና በምን ሁኔታ ላይ ትገኛለች? ለምን ሲውሉ ነገር እየደረሰባት ይገኛል ስንል ቴና እንግዲህ ሀፓፓን አሳግታ በነበረችው በዛው ቦታ እሷው ታግታ ትገኛለች ማለት ነው። ይሄ ደግሞ ያው የሚጠበቅ ነገር ነው። ምክንያቱም በሰፈር ነው ቁና ይሰፈርልናልና ማለት ነው። እንግዲህ ዳኒ ከስር ከስሯ ይላል። ስለዚህ አሁን ላይ እሷ ዳኒ የመሰላት የእሷ አጋዥ ነበረ፣ ነገር ግን አይደለም ይህንንም የታወቀበት እንዴት ነው እሷ ራሷም አውቃለች ለምን ከተባለ ቲና እና ኤደን ካሊብ ሁሉም አንድ ላይ ሆኖ እየጠጡ እያለ እንግዲህ ትሁት ሰክራ ነበረ በሰከረችበት ሰዓት ትሁት ሁሉንም ነገር ተናግራለች እኔ ለዚህ ቤት የከፈልኩት ዋጋ በሚል ስለዚህ አሁን ላይ ቲና ትሁት አባባን እንዳተረፈች ስለነገረቻት ማለትም ስለተናገረች ስላወራች በጣም ነው እየተናደደችው ለዚህም እንግዲህ ዳኒን አማክረዋለች። ዳኒ የዚህ ቤት ሰው እንዳለ ምስጥ ነው። እንዴት ነው ያላወኩት? ጭራሽ እቺ ነች፣ ጭራሽ ትሁት ናት አባባን ያስመለጠችው። ብቻ በጣም ተናዳ አማካሪዋ ዳኒ ነግረዋለች። በነገራችን ላይ ዳኒ አሁን ላይ እሷ እንዳሰበችው የእሷ አማካሪ እሷ ደግሞ እንደምትፈልገው የሚሆንላት አይደለም። ነገር ግን አባባ ያልጨረስነው ስራ አለን። ዳኒ ወዴት ነው የምትሄደው? እንደዚህ ማትተኝ አትሄድም። ገና ብዙ የምንሰራው ስራ አለን። ይህም እንግዲህ ተከታተላት ብለዋል አባባ ዜጋ፣ እሷን ቲናን ተከታተል ማለታቸው ጥሩ ነው። ነገር ግን አሁን ላይ ዳኒ በጣም እየተቃጠለ ነው። ይህም የተቃጠለው በራሱ ጥፋት ነው። ምክንያቱም ከስር ከስር በል ነው እንጂ የተባሉት ግዴታ ተጠምጠምባት ተጠምጠምባህ አልተባሉም። ያው ግን እሱም ደግሞ ግዴታ ነው ማስመሰል ስላለበት እሷ ወደ እሱ ስትጠጋ እሱም እሺ ብሎ ካላጣችው ሰዓት እንግዲህ ኤዱም ስትደርስ እነሱ ሲተቃቀፉ ስለነበረ እናንተ መቼም ቢሆን የማትለወጡ የመቀየር ህልምም ተስፋም የሌላችሁ የአንድ ዛፍ ፍሬ ናችሁ ብላ ተናግራለች። እንግዲህ ቴናው ው የመቀየር ተስፋ የላትም ባሏንም እንደው ተመልሳ ተቀይራ ከባሏ ጋር ለመኖርም እቅድም የላትም። እቅዷ ምንድ ነው? አንድና አንድ የዚህም ቤተሰብ ጨረሳ፣ ማለትም አባባን ገድላ፣ ከቻለች ካሊብንም ገድላ ገንዘብና ገንዘብ ነው ታርጌቷ። ስለዚህ ገንዘብና ገንዘብ ታርጌቱ የሆነ ሰው ደግሞ ፍቅር አያውቅም። ስለዚህ ከየት ያወቀችውን ትሰጠዋለች ለካሊብ ስሆን ለዳኒ? እና እንግዲህ አባባ በጣም ማለት ሀባባ እንግዲህ ትንሽ ቅሬታ የሚያሰኘው ወይም ደግሞ ማለት ቢነግራት ለኤደን ጥሩ ነበረ። ዳኒ አሁን ላይ አንቺ እንደምታስቢው በቲና ፍቅር ወድቆ ቲናን እንደ ድሮ ለማማገጥ አይደለም፣ ነገር ግን እኔ አዝዦ ነው ማለት አለባቸው ሽማግሌው ማለት ነው። ከዚያ ባለፈ ግን ኤዱና ካሌብ የጀመሩት አዲስ ሚሽን አለ። ማለትም እርስ በርስ ተመካክረው ማለት ነው ቴናንና ዳኔን ለማስቀናት ይመስላል። ምክንያቱም ካሌብም አሁን ላይ ዳኔ እየሰራ ያለውን ስራ አያውቅም። ዳኔ አሁን ላይ እየሰራ ያለው ላፓፓ ሲል ነው። እንግዲህ የኤደንን ምክር ሰምቶ ከቤት ሊወጣ ሻንጣውን ጠቅልሎ በነበረበት ሰዓት አባባ ደግሞ አይ ልጅ የት ነው የምትሄደው? የትም እንዳትሄድ ገና ያልጨረስነው ብዙ ነገር አለ ስላለው ነው። እሱ አርፎ ተቀምጦ ቁጭ ብሎ እየጠበቀ ያለው ማለት ነው የአባባን ምላሽ። ምክንያቱም አድርግ ያሉትን አባባ እሱ እያደረገ ስለሆነ ያንን ስራ ነው እየሰራ ያለው። ኤዱ ደግሞ እንድትረዳ አልፈለገችም። ስለዚህም ፈጥናና ቸኩላ እሱንና ትውትን ቲናንና ዳኒን ለማብሸቅ ነው። በነገራችን ላይ ግን እየበሸቀችና እየተናደደች ያለችው ትሁት ናት። ምክንያቱም ትሁት ካሊብን በጣም ነው የምትወደው፣ በጣም ነው የምታፈቅረው። እሷ ደግሞ አልተናገረችም። ካሊብም እንደሚያፈቅራት ያስታውቃል፣ ግን አልተናገረም። ጭራሹንም ለኤደን ደህና ተናግራ የነበረውን እሱ ኤደንን ስላሞጋገሰ ብቻ በቃ ኤደንን ወዷታል በሚል ነገር ቀጥታ ምን አድርጋለች ጭራሹንም አይ ካሊብን እኮ አይደለም ነው የምወደው ሌላ ነው ብላ ለየደን ስለነገረቻት፣ አሁን ላይ አለሟን እየቀጨች ነው ማለት ነው። እንደውም ሳታመር አትቀርም ሁላ ማለት ነው። ምክንያቱም በጣም ተሰብር ያለው በጣም ተጎድች ያለው በዳኒ ስለዚህ ዳኒ በቃኝ ብላ እሱንም ነግረዋለች። በቅታኛል፣ ከዚህ በኋላ አልፈልግም። እንደውም የተሻለ ሰው ሳላገኛል ቀርም ወደዛ ብጠጋ ይሻለኛል በማለት እንግዲህ ከካሊብ ጋር ጭራሽ ከካሊብ መኝታ ቤት አብረው ገብተዋል የጉድ ነው የጉድ ነው ከገቡም በኋላ እንግዲህ ኤደን የሆነ ነገር አልሸተተሞ የሚቃጠል ነገር በማለት ለዳኒ ለካሊብ ነግረዋለች የተቃጠለው ማን ነው ደሞስ ምንድነው የሸተተው የሚለው ደግሞ ዳኒና ቴና ናቸው እና የተቃጠለ የሚሸት የሆነ ነገር አልሸተተሞ ስትለው ማለት ምን ምን ተቃጠለ ብሎ እሱ ምንም አልመጣለትም። አሁን ላይ ካሊብ ፈቃደኛ አይደለም ለዚህ ነገር። ለዛ ነው አስር ጊዜ ቆላ አስብበት የሚላት ማለት ነው። ምክንያቱም ካሊብ ትሁትን አፍቅሯታል። ለዛ ምነው መንገድ ላይ ያስመለሳት። አንድም እህቱ ምናት ያው መወለድ እኮ ቋንቋ ነው። ል ልጅነሽ እኮ ብለዋል አባባ። እውነቱን ነው እውነታቸው ነው ማለት አባባ መወለድ ቋንቋ ነው። ዋናው ፍቅር ነው። ምን እኮ የወለዱን እናትና አባትስ ቢሆኑ ፍቅር ካልሰጡንና ደግሞ እንደ ልጅ አብረውን ካልኖሩ ከዛም ደግሞ ካልሳሱ ካልጓጉልን እኮ ምንም አብሮ ያደገ ማለት ስለተወለደ ብቻ አይደለም። ስለዚህ ትሁት እውነት ለመናገር እንዳሉት አባባ መወለድ ቋንቋ ነው። ልጃቸው ሊያደርግላቸው ያልቻለውን ነገር በሞትና በህይወት መካከል ገብታ እሷም በፍልጥ ያን ሰውዬ ማጅራቱን ብላ ነው እንግዲህ አባባን ያስወጣችው። ከዛ በፊትም ቢሆን ከቴና ሰቆቃ አባባን የታደገቻቸው በብዙ ነገር። ስለዚህ ትሁት ልጅ ብቻ አይደለችም፣ በጣም በጣም ከልብ ልጅ ናት። እና አባባ ለካ አዝነውባት ነበረ። ስትሄድ ማይ ልጄ እኔ አትሂጂ ብዬ ልጋፋሽ አልችልም እያሉ ግን በውስጣቸው አዝነውባት ነበረ። እንዳዘኑባትም እንግዲህ ተናግረዋል ማለት ነው። እናም ቲናም ያው ማለት ህይወትም ከመሄዷ ቀርታለች። ቲናም ታግታለች። ዳን ሚሽኑን አሳግተዋል ማለትም አንድ ሚሊየን ብር ስትጠይቅ አንድ ሀምሳ ሺህ ብር ሳናገኝ አንቀርም ያለውም አባባን እንደዛ በላት ብሎት ነው። የድፍረቷ ወይኔ ግን ድፍረት በዚህ ልክ የድፍረቷ ድፍረት ሄዳ አባባን አንድ ሚሊየን ብር አበድረኝ እንዴ! ትናንት አሳግተው የነበረው ቦታ እኮ ነው አሁን የታገተችው እሷ። ትናንት ያሳገተችውን ሰው ትናንት እንደዚ ያንገላታችሁን ሰው አሁን ላይ መጥታ ገንዘብ ስትጠይቅ አለማፈር ነው በእውነት በጣም ነው የሚያሳፈረው። እና እንግዲህ ኤደን እንግዲህ በጣም የሚገርመው ኤደን ከካሊብ ጋር እንደዚህ ስትደንስ እቲ፣ እዛ ከጀርባ እንግዲህ ትሁት እየዘባረቀች የነበረው ለምንድነው ነው በዚህም ስለተናደደች ነው። ምክንያቱም እሷ ከውስጧ ያው እንደምታፈቅረው እየታወቀ ነው ትሁት ማለት ነው። ስለዚህ ኤደን እና ካሊብ ሲጨፍሩ ያልተናደደው አባባ ብቻ ነው። ምክንያቱም ቴናም ተናዳለች፣ ካሊብ ባሏ ስለሆነ ዳኒም ተናዷል፣ ኤደን ሚስቱ ስለሆነች ትሁቴም ተቃጥላለች፣ ካሊብን ስለምታፈቅረው ስለዚህ ያልተናደደ እና የተደሰተ ከእነሱ ከሁለቶቹ በመቀጠል አባባ ነው። እነሱም ራሱ ካሌብ ያው ያስታውቃል። ካሌብ የትሁት ፍቅር ስላለበት በጣም ደስተኛ ሆኖ በጣም ሬዲ ሆኖ ምናምን ነገር አይደለም። ለዛም ነው አስሬው ላስብበት ሲላት ነበር ማለት ነው። ይህንን ነገር እንኳን ላስብበት ብሏታል። በኋላ ላይ ግን አይህ እንዴት እንደተቃጠሉ በቃ ቤት ዘግተው ያልቅሱ እንዴ በእኛ አብሮ መሆን እንዴት እንደተናደዱ ትለዋለች። እሱም አሁ ግን ይላል በጣም የሚገርመው ነገር አሁን ላይ ካሊብ ፈቃደኛ አይደለም ነገር ግን ከዚህ በፊት እሱ ይህንን ጥያቄ ጠይቋት እሷም ላስብበት ብላ አስባበት እሽ ብላው ትንሽ ድራማ ሰርተው ነበረ ያሽ የሚዞት ነው እንጂ በጭራሽ አሁን ላይ ፈቃደኛ ሆኖ ፍላጎት ኑሮት ከኤደን ጋር መታየት ፈልጎ አይደለም እንደሚያስታውቀው ከሆነ እንግዲህ ትሁት በጣም እየተናደደች ትገኛለች ማለት ነው ትሁት በኤደን ተበሳጭታለች እንግዲህ በካሊብ ግን ማለት እንዴ ግን ጥሩ ነው ብለሽ ነው አሁን ካሊብ ጋር የምታደርጉት ነገር ልክ ነው ብለሽ ታምኛለሽ? ኤደን ብላታለች ማለት ስትላት፣ አይ ሥርዓት የሚባል ነገር አለ። እውነት ለመናገር ሥርዓት የሚባል ነገር አለ ኤዱዬ። ምክንያቱም ኤዱ እንደ ሁኔታዋ ስናያትኝ እንደ ማለት አሁን እንደምታደርገው ሁኔታ ከሆነ የእውነት ለማድረግ እያሰበች ትመስላለች። የእውነት ደግሞ መቼም ነው የማይሆነው፣ ምክንያቱም ትሁት ካሊብን በጣም ነው የምትወደው የምታፈቅረው። ስለዚህ ትሁትና ካሊብ መጋባት አለባቸው፣ ደግሞ ይጋባሉ፣ ፊውቸር ብለን እናስባለን። እሷ ደግሞ ከዳኒ ጋር ነው መታረቅ ያለባት። ዳኒ ነብሱ እስኪወጣ ነው የሚያፈቅራት የሚወዳት። እና አባባ ግን ለትሁት ማለት ነው ልጅ ተባረኪ ብለዋታል። ምክንያቱ ደግሞ ለካሊብ ይቅርታ ስላደረገችለት ነው። ይቅርታ ትልቅ ነገር ነው እንግዲህ ይቅርታ በጣም ትልቅ ነገር ነው። ትሁት ተቀይማና ተኮርፋ ቤተሰቦቿ ስለናፍቋትኝ በዛውም ወደ ቤተሰቦቿ ልትሄድ ነበረ። በዛ ላይ ደግሞ ፍቅር ከባድ ነው። አሁን ላይ ግን ትሁት በኤደን ተናዳለች። ምክንያቱም የምትወደው የምታፈቅረው ካሊብን ጭራሽ ከቴና እንዴት አርግ ላላቅና የራሴ ላርግ እያለች በምታስብበት ጊዜ ጭራሽ ባስ ብላ ኤደን መጥታ አንቺ እኮ አልፈልግም ስትቆይ፣ ግን ከካሊብ ጋር የምታደርጉት ነገር ጥሩ ነው ብለሽ ታስቢያለች ስትለ ጊዜ አይ ምን ችግር አለው? ችግር አለው እንዴ ትሁቴ? ምን ነው ምን ጣጣለው? ብላታለች እና እንግዲህ ትሁትም አይ ጥሩ አይመስለኝም፣ ምን ለሁሉም ነገር እኮ ልክና መጠን ሲኖረው መልካም ነው ስትል አውኩ ከዚህ በፊትም አንቺ ካሊብን እወደዋለሁ ስላልሽ እኔ ብዙ ነገር ለፍቼ የነበረ እሱን ተይውና፣ ግን አሁን ላይ ደግሞ አንቺ እምቢ ስትይ ወደ ራሴ የራሴ ያረኩታ ብላለች። የግን ጀብድ እንደሰራ ሰው በዚህ ሰዓት ታዲያ ትሁት በጣም ተናዳፊቷል። ሌላ ሆኗል እንዴ ትሁቴ ምን ፊትሽ ተቀያየረ ተለወጠ ስትላ ጊዜም አይ ምንም ብላለች። ኮስታራ ሴት ናት በነገራችን ላይ ትሁት። እንደዚህ ነው መሆን ያለብን ሴቶች እውነት በቃ ፍቅር ስለሆነ ብቻ በጣም የሆነ መሟሟት፣ መለማመጥ ምናምን አግባብ አይደለም። በቃ ማለት ሁሉም ነገር መሆን ባለበት ሰዓት መሆን ቢሆን መልካም ነው፣ ጥሩ ነው። በእርግጥ ትሁት አሁን ላይ ካሊብን በማለትም በኤደን ዴትና እና ደግሞ በቴናም ሁኔታ ላይ እንዳለች እንደምታፈቅረው ከነገረችው በጣም ችግር ነው ምክንያቱም ቲና ሰማንያ ስላልተቀደደ በዛ ላይ ደግሞ እንዳልኳችሁ ኤደን የምር የምር የምር አይኗን የጣለችበት ትመስላለች ለካሊብ። አለማፈር እና እንግዲህ ትሁቴ ግን የያዛት እንደነሱ የአይነ ፍቅር እንደዚህ ዝም ብሎ ብርጭቅ ሳይሆን እውነተኛ ፍቅር ስለሆነ፣ እውነተኛ ፍቅር ደግሞ መቼም ቢሆን አሸናፊ ነው፣ ያሸንፋል እንጂ አይሸነፍም። ስለዚህ ካሊብም አይኑን እንደምንመለከተው፣ እንደምናየው፣ እንደ ንግግሩ ሁኔታው ከሆነ አሁን ላይ ከሄደን ጋር የሚተውነው ትወና ብዙ የተመቸው አይመስልም። ስለዚህ ቲና ታግታለች። ቲና በሰው መደብደብ፣ በሰው መገፋት ስትስቅ የሆነ ነገር ስታደርግ የነበረችው ሁላ አሁን ላይ ቁናዋ ተሰፍሮ፣ እንግዲህ የሰማይ ሰበር የሚያክል ሰውዬ እንደፈለገ እያደረጋት ይገኛል። በጣም የሚያሳዝነው ነገር ደግሞ ሊያስፈታት የሚችል አንድም ሰው አለመኖሩ ነው። እንግዲህ እሷን ለማስፈታት የሚጥር ልክ አሁን አባባ ጠፍቶ እያለው ሁሉም በየፊናው ሲፈልግ ሲደክሙ ነበረ። ካሌብም፣ ዳኒም፣ ትሁትም እና ከቴና ውጭ ማለት ነው አሁን ላይ ግን እሷ ስትታገት ማንም ዞሮ ፍለጋ እንደማይሄድ ነው የምነግራችሁ። ማንም ማንም ዳኒ ነው እንደታገተች ሊያውቅ የሚችለው ይነግራቸዋል፣ ግን ምንም ምንም ነው የማይሰጧትኝ ምንም በቃ እንትን ማለት ልክ አሁን እንደ አባባ አሁን ተውት አይበልና ተውት ቢሆን የታገተችው በጣም መከራ ነው የሚታየው። ቤት ውስጥ እሷን ለማስፈታት ልክ ለአባባ እንደተጨነቁት ይጨነቁ ነበረ። አሁን ላይ ለቲና ግን የሚጨነቅላት አለ ብዬ አላስብም። እናንተ ግን ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡ። ግን በእውነቱ በጣም ቲና በመያዟ በመታገቷ ደስ ያላችሁ ደግሞ ላይክ ላይክ አድርጉ ማለት ነው። ሀሳብ አስተያየታችሁን ስጡን እና ኮሜንት ማድረጋችሁን አትርሱ። ይህንን ይመስል ነበረ። ቀጣዩን በቀጣይ ክፍል ይዤላችሁ የመመጣ ይሆናል። ሰላማችሁ ይብዛልኝ ውዶችዬ፣ መልካም ጊዜ ይሆንላችሁ። በያላችሁበት ሰላማችሁ ብዝት ይበል። ሰላም ከሁሉ ነገር በላይ ነው ተወዳጆች።